ታዲያ እኔ ለምን እንግዲህ አስር ጊዜ ስደውል እያየ ነው እንዴት እየሆነ እንደነበር ተዘአተሱንላግላ አልገባኝም። ምንድን ነው የሰፈር ሕጻን ልጅ አደረግከው እኮ ሰውዬ። አንተን ሱቅ እንላካ እሷን እናናግራት፣ አንተ ትንሽ እየዞር በል እሷን ብቻ ነው የፈለኩት። እሷን ላናግራት አትልም? እንዲህ እንደ ሰፈር ሕፃን ልጅ ሂድ ላምጣ ስትለው፣ ይሱ ደግሞ ጎበዝ ነው እና ችግር የለውም ላምጣልህ አለ። ካየካ ምን ይለኛል ብለህ ነው? ጸብ ፈለጋ ነው? አይ አበጋዝ አልገባኝም። ግን ማለት ፍቅር ከአብርሽ ጋር ድጋሚ መጣች። ሰሞኑ ላይ ደግሞ የሚለቀቁ ቪዲዮዎች እንግዲህ አብሪሽ እና ፍቅር፣ አብሪሽና ሩታ ወደ መታረቁ እያመሩ ይመስለኛል። ምክንያቱም በቀል እየተበቀለችው እንደሆነም ሩታ ትናንትና ተናግራለች። ዞሮ ዞሮ ያንን ቪዲዮ ያው እሱ ራሱ ኤዲት ቢያደርገውም አያዩም ማለት አይቻልም። ምክንያቱም እንግዲህ ዩቱብ ቻናል ላይ ተፖስቷል አይደለ? ስለዚህ ያንን ቪዲዮ አይተዋል። ሶ ፍቅር፣ አንቺም አይተሸዋል ያንን ቪዲዮ እንዴት ዛሬ አብርሃምን ልታገኙ ቻል? ምክንያቱም ከዛ በፊትም ከትላንት ወደ የተለቀቀ ቪዲዮ ላይ እንግዲህ ሻንጣውን ይዞ ሊወጣ ሲል አትውጣ ብላው እንደ ተመለሰ ታቂያለሽ። ስለዚህ የተመለሰው ምንድነው ለሩታ ፍቅር አለኝ ብሎ ስለሚያስብ ነው። አንቺንም ይወድሻል፣ ያፈቅርሻል። አንቺም ትወጃለሽ፣ ተፈቅራለሽ። ሩታንም ይወዳታል፣ ያፈቅራታል። ሩታም ትወደዋለች፣ ታፈቅረዋለች። አልገባኝም። እንዴ ሩታ የራስሽን ህይወት መስዋዕት እያደረግሽ ከዚህ ልጅ ስርስር የምትሄጁ ፍቅር ማለት ነው ይቅርታ ከዚህ ልጅ ስርስር የምትሄጁ ለምንድን ነው እስኪ የዛሬውስ ምንድን ነው እስኪ ደስ የሚል ነገር አለው ይሆን አልገባኝም ስለዚህ ከአብርሃም ጋር ጸበኛ ከሆናችሁና አብርሃምን ማግኘት ካልፈለጋችሁ እኮ ሲደወልልሽ ሩታ እየሮጥሽ መምጣት አልነበረብሽም። ይሱም ሲደወልልህ እየሮጥክ መምጣት ጀማአው ላይ መቀላቀል አልነበረብህም። ምክንያቱም አብርሃም አስቀይሞ ኋላ ትናንት ከቤት ካልወጣ ብሎ አባሮህ ነበረ። ስለዚህ ዛሬ አብርሃም ፈለገ መጣ። እየተቀረጽከ ነው። አልገባኝም። እናንተ ሰዎች በሩታ ፊት እንዲህ አደረግ

ዳር ላይ ቆም አያየች ነው እና፣ ተገቢያለሽ ወይንስ ቻው ቻው ብያቸው። ልጅ እስኪ ምንድን ነው አሰብ፣ አንድ ላይ ነው የሚመጡት? እንዴት ነው አንድ ላይ ነው? ያኛው ቦርሳ በቃ፣ የሆነ ጊዜ አንድ ጊዜ የተቀመጠ ቦርሳ ሆኗል ሁልጊዜ ስለዚህ ሀሳብ ብድረዋታ፣ ሩታን መበቀል ነው የፈለግከው ማለት ነው። ትላንትና እንደዛ ስላደረገች ዛሬ ከፍቅር ጋር ስታይ ሩታ ተንጨርጭራ ተናዳ ምናምን ልትጭር ፈለክ ማለት ነው። ስለዚህ ያውነንተ ሀሳብ የጅል ሀሳብ ነው። በቃ አይ በቃችሁም ወይ? ከዚህ በላይ መጎዳዳት፣ ከዚህ በላይ በበቀል መሄድ፣ ከዚህ በላይ ተነጋገራችሁ እኮ ቪዲዮ ላይ በቃ የተበቀልኩት ነበር አለች እኮ ከኋላዋ አይጠፋም እና ማለት ነው ፍቅር። ስለዚህ ከዚህ በኋላ ምን እንደምናደርግ ታውቂያለሽ። ኋላዋ ላይ እንዳይከተላት ነው የምናደርገው። ታዲያ ከኋላ ኋላዋ እንዳይከተላት ማድረግ እኮ ማለት ይቅርታ ጠይቃት ይቅር ተባብላችሁ አንድ ላይ በአንድ ቤት እንደ ድሯችሁ ስትሆኑ ማንም ከኋላ ከኋላ አይከተልም። ይሄ ልጅ ደግሞ ከኋላ የተከተለው መጀመሪያ ከአንተ ጋር ልጅቷን ለማስታረቅ ስለፈለገ ይመስለኛል። እንደኔ ማለት ነው እንደኔ ሀሳብ እንደዛ ነው የሚመስለኝ። ዛሬ ደግሞ እዚህ ድረስ ፍቅርም የሱን መምጣታቸው ትልቅ ጥፋት ነው። በቃ እስከዚህ ድረስ ተባብረናችኋል፣ ከዚህ በላይ ይበቃናል፣ ሁለታችሁ ችግራችሁ ፍቱ ብለው መልቀቅ ሲችሉ፣ እውነትም እንዳልከው እንደ ቦርሳ ተከትሎ ከመጣ እቺም ነይ ባልካት ቁጥር በደወልኩላት ቁጥር ከመጣች ይሄ ትልቅ ችግር ነው። ስለዚህ የሁለታችሁ መዋደድ ሁለቱም አይፈልጉም ማለት ነው። መፋቀር አይፈልጉም ማለት ነው። እና እኔ በእርግጠኝነት በቃ ይታረቃሉ ብዬ ስጠብቅ፣ እናንተ ሌላ ነገር ይዛችሁ ትመጣላችሁ። ፍቅር ሴ የራስሽ ህይወት አያሳስብሽም ፉፉ። አያሳዝንሽም። እሺ ፉፉ፣ ተይው። ሌላ ህይወት ነገር ልትጀምሪ ትችያለሽ። መቼም ዞሮ ዞሮ ከአብርሃም ጋር መቼም አንድ ላይ ላትሆኝ ነው ማለት ነው። ምክንያቱም ለሩታ ያለው ስሜት ጥልቅ እንደሆነና እንደሚያፈቅራት እንደሚወዳት ተናግሯል አይደለ። ሚስቴናት ብሎም ከኢሱ ጋር ሲጣላ ነበረ። ስለዚህ ለአንቺ ፍቅር ቢኖረው ለአንቺ ቦታ ቢኖረው ለአንቺ ቃል የገባልሽ ነገር የሚተገብረው ነገር ቢሆን ኖሮ ለሩታ ስሜት አይኖረውም ነበር። ሩታ ከወንድ ጋር ሲያየት አይበሳጭም ነበር ሩታ ያቃለው በዚህን ልክ ጣራ ነክቶ መሬት አይወርድም ነበር አደለ። ስለዚህ ይህ ልጅ ለአንቺ ፍቅር እንደሌለው በተግባር አሳይቷል። ሰ ለምንድን ነው ከሱ ግርግር ስር ማጠፊው? ለምን ለምን ራስሽን አደጋ ላይ ጥለሽ ለሱ ህይወት እንደዚህ እንዴ? ስለምወደው ነው። እንዳት እንዳቲ ምክንያቱም አንቺ ብቻ ስለወደድሽው የሚሆን ነገር ስለሌለ ሩታ፣ ስለወደደችው ብቻ ስላልሆነ ነበር አድላ። አሁን ደግሞ ግራ ነው የገባኝ አሁንም ቢሆን አብርሃም ማለት ነው ፍቅርን የተጠቀማት ሩታን ለማናደድ ነው እንጂ ፍቅርን ፈልጓት እና ከፍቅር ጋር ህይወት መቀጠል ፈልጎ አይደለም። ግን ፍቅርን ሩታን ለማናደድ ፍቅርን እንደወለላት ይዟት መጣ። እሷም ደግሞ ኢሱን ይዛ መጣች ማለት ነው። እንዴ እናንተ ምንድን ነው የህፃን ቡኮ አረጋችሁት? ሳይ ነገር አበቃ እንዴ? ምንድን ነው ሩታ ልትይዚ አይደለ? ሻንጣሽ ውስጥ የሆነ በርበሬውም ሽሮውን ምናምን ማዘጋጀት ነው እንጂ ያለብሽ አሁን አብርሃም በደወለልሽ ቁጥር መሄድ ነው ያለብሽ። አይ ካናዳ ቀርቷል ማለት ነው። መቼም መቼም ካናዳ አትሄድ ምችልች። ስለዚህ ቻልኩት መጠን ቤት ያጠናውት ነገር አለ፣ ትንሽ ደግሞ ማለት ያለብኝን ነገር አለ። ትንሽ አረ፣ እውነትሽን ነው ቤት ያጠናሽው ነገር። አንቺ የምትዩ ጠፍቶሽ። አረ ፍቅር አሰክሽኝ። ሲወካው ለማርግስ አቃጥያት። እሺ፣ ለማንኛውም ፋሚሊዎች የኛም ጨጓራ እንደተላጠ አይቀርም የሌሎችንም እናቃጥላለን ማለት ነው። ስለዚህ ያንተ ጨጓራ እንደተላጠ ስለማይቀር ፍቅርን መጠቀሚያ ያድርገ የፍቅርን ህይወት በጥብጣ ከዛ ከሸበላው ከፉፉ አስወጥተ አፈቅርሻለሁ፣ ወድሻለሁ፣ የመጀመሪያዬ ነበርሽ ብለህ አስወጥተ ዛሬም ድረስ መች ነው የምትነቃው ፍቅር? በእመቤቴ የፍቅር አድናቂዎችን የተቃጠልኩላችሁ፣ ማርያምን መች ነው የምትነቃው? ለምንድን ነው ከዚህ ግር ስርስር ማትወጣው? ወይስ ሆን ብላ እሷም አውቃ ትዳራቸውን ፍቅራቸውን ለማዳን ነው እንዳለ ለመፈተን ነው ለማዳን ለሩታም ለአብርሽም ማስባ ከሆነ በዚህ ልክ ርቃ መጓዙ እስከምትጠፋጠፍ እስከምትሰደብ ሜሪ ከፍ ዝቅ አድርጋ እስከምትገጫት ምናምን መጠበቅ ነበረባትን? እናንተስ ምን ይሰማቸዋል? የምር ተመልካቾች፣ እኔ ፍቅር በጣም እያናደደችኝ ነው፣ እና ልጁም እያናደደኝ ነው። እኔ በጣም ወድጆ አመለሸጋ እንደሆነ ነው ማውቀው። እንደ ቦርሳ ተከትሎ መቶ ጭራሽ እንደ ህፃን ማስኪታ አምጣ ተብሎ እስከ መላክ ድረስ ሲደርስ በቃ አንተ ኮሚሽን ትላንት ተጠናቀቀ። እናመሰግናለን ከአሁን በኋላ የእናንተ ጉዳይ ነው። በእናንተ ጉዳይ ያልገባም ያልገባን በቃ እስከዚህ ድረስ አረምጅ ያለው። ሩታ፣ በጣም ወድሽ ማከብርሽ፣ እህቴ ነሽ፣ ጓደኛ ነሽ። ከአሁን በኋላ ጓደኝነታችን ይቀጥላል። ፍቅር ፍቅር፣ ጫዋታ ግን እኔ ያልጫወትም። ጾም ነው አትላትም እንዴ! አበዛችሁት። ምንም አያስተምርም፣ ምንም አያምርም። እንትናም ፍቅርም የራስሽ ህይወት መስዋዕት አድርገሽ ነው እዚህ ጋር እየኖርሽ እኔ በአብርሃም እንደውም በጣም ትናድጅ ያለሽ ብዬ ስጠብቅሽ አንቺ ጭራሽ ደግመሽ መጥተሽ ሩታን ለማናደድ ምናምን። ከዛስ ምን የአንቺ ጥቅም ምንድን ነው? ሩታን አናድሽ፣ ምንድን ነው የምትጠቀም? ወይ ለማንኛውም ዶች የላፕቶፔ በጣም እያበሳጨኝ ስለሆነ ዝም ብዬ ላውራ ማለት ነው። እና እንዲህ በንትን አድርጌ ለማውራት ሀሳብ ለመስጠት ነበረ። ላፕቶቤ በጣም አስቸግራለች። እና ስለዚህ ፍቅር ምንድን ነው ከዚህ ቪዲዮ ምትጠቀሚ? እናእነት እስከዛሬ ከሰራችሁት ቪዲዮ በጣም የወረድ እና በጣም የሚያስጠላ ቪዲዮ ቢኖር ይሄ ነው። ምክንያቱም ትላንትና ኬ እሷ እንደዚህ አድርጋ ምናምን ምምን ተናገረች ኮ እሷ ምክንያት ተናገረች፣ እንደዚህ ያደረኩበት ምክንያት በዚ በዚህ ምክንያት ነው። ስለዚህ እኔ የተሰማኝን ስሜት እንዲሰማው ስለፈለግኩ በ ከተመኮ ሱም ዜጋ አከተመ በ ንተ ደረጃ ድረስ ወስደሃት መራቅ ሌላ ቪዲዮ መስራት ነው ያለብህ እንጂ ዛሬም እንደ ሻንጣ ተከትለ መምጣት አልነበረብም። ፍቅርም ደግሞ ለአንቺ ስሜት አለኝ ብሎ ቃል የገባልሽ ሰውዬ ዛሬ ላይ ክዶሽ፣ ሩታ ሩታ ሩታ ሩታ ሩታ ሲል ለሩታ ስሜት እንዳለው በተደጋጋሚ በተለያዩ ቪዲዮዎች ሲያሳይ፣ እኔ አንቺን ብሆን ከፉፉ ጋር ለይቶኝ አውላላ ሜዳ ላይ ጥሎኝ አብድ ነበር። እውነት እበጂ ያልኩሽ አይደለም፣ አለም አበድሽ አለም አልቀስሽ በእሱ አለማማረርሽ፣ ይቅርታ ማድረግሽ ማለት ጀግንነትሽ ነው። ተመልሰሽ መተሽ ግን የእሱ ተባባሪ መሆንሽ ብሽቅ ነሽ። የምር ፍቅር፣ በጣም ነው የተናደድኩብሽ። ይህ ምልሽ ደግሞ ከጥላቻ የተነሳ ሳይሆን በጣም ስለምወድሽ፣ ስለማደንቅሽ፣ በአንቺ በጣም ስለምኮራ፣ በጣም ደርባባ ከልብ ሴት ስለ አሁን ይሄ የሆነ አዲስ አበባ ከሄዳችሁ በኋላ የሆነ የሚጋባባችሁ መንፈስ አለና እዛ ከገባሽ በኋላ የሆነ መንፈስ ተጋብቶብሽ እንደዚህ የሆነሽ አለ እንጂ እዚህ ያለሽ ምሰሪያቸው ቢዲዎች ውሃው ነበሩ። በጣም ደስ የሚሉ ሴቶችን የሚያበረታታ ምናምን። አሁን ግን ይህ ተጨመላለቀ ነገር ውስጥ ገብተሽ አንቺም ተጨመላለቅሽ፣ የራስሽን የሚወታ ጨመላለቅሽ። የምታገኙ ጥቅም ምን እንደሆነ ራሱ እየገባን አይደለም። እውነት እኔ ይቅርታ፣ ዛሬ እንግዲህ እሱም ፍቅርን ላይም ወረድኩ መሰለኝ። እኔ ልጁንም ወድጀዋለሁ፣ ይሱ በጣም በቃ ስርዓቱ በጣም ነው የወደድኩት። ግን ዛሬ መገኘት በሌለበት ቦታ ስለተገኘ ብቻ ነው የወቀስኩት፣ እንጂ አሁን ከዚህ በኋላ ጉዳዩን ለሩታና ለአብርሽ መተው ነው ያለባችሁ። በቃ እነዚህ ልጆች መቼም ተጣልተው የሚጣሉ ሰዎች አይደሉም። መታረቃቸው የማይቀር ነው ስንል ነበረ። ዞሮ ዞሮ አሁንም መታረቃቸው አይቀርም። ሲጀመር ከዚህ ቪዲዮ በኋላም አብረው ነው የሚያድሩት? እውነቱ ነው የምንናገረው፣ አብረው ነው የሚያድሩት። ስለዚህ እኛ እውነት ስራችን ፈተን አፋችን ከፍተን እየጠበቅናቸው ጨጓራችን ቅጥል እያለ እየተቃጠልን እያለቀስን ሐኪም ቤት እያሄድን ምናምን ለምን እንደ ማን ዞሮ ብሎ ያይናል። ስለዚህ ምን ልላችሁ ፈልጌ ነው ፍቅር መገኘት የሌለብሽ ቦታ ላይ ስለተገኘሽ፣ እንዲሁም ደግሞ ይሱ መገኘት የሌለብ ቦታ ተገኝተ በአብርሃም ስለተሳለቀብህ፣ በፍቅር ስለተሳለቀችብህ፣ አናደህኛል፣ አናደሽኛል። አበጋዝ ተውት። ምንም የሚሰራው የጠፋበት ሰው ቢኖር እሱ ነው። በቃ የሚታየው ሰርቶ ገንዘብ ማግኘቱ ብቻ ነው እንጂ የምለቀው ቪዲዮ ምን ያስከትላል፣ ምን አይነት ችግር ገጥመዋል፣ ሰው ምን ይሆናል፣ በእኔ ምክንያት ይታመማል ወይ ትዳሩ ይፈታል ወይ፣ ስለ ፍቅር ምንድነው ማስተምረው፣ ዝሙትን ነው ወይ ምንድነው የሚለው ቆም ብሎ ማስተዋል ያቃተው ሰው ቢኖር አብርሃም ነው እኔ ሰፈሪ ልጅ ነው ጓደኛዬ ነው ወደዋለሁ አከብረዋለሁ የሚሰራው ስራ ስህተት ከሆነ ግን ስህተት ነው ብዬ የምሰራው ነገር ወደኋላ አልልም እና ይህንን ለማለት አትል ነው ወዶች ይህ ስሜታዊ ሆ በጣም ይከፋል ደህና ሁኑልኝ